በምንድ ባይጥ ነው የተደገምከው? በልብስ ነው ወይስ በገር ነው የገባው? በምንድ ነው? ከቤቷ ከቁምሳት ነው ለስላሴ። ለምን እቺ ቆሻሻ እቺ እናቷን ብሎ የሚሳደበው እኮ የሚመሰራቸው እሷ ጋር የላከው ሰው የሚሰድባት ልክ በቃ ያ ሰው ወይም ያቺ ሰው ሲመለከቷ ስትወጣ ስትገባ፣ ይቺ ቆሻሻ ቆይቺ እናቷን እያሩ ይናገሩት ነበር። ከእነሱ አደገ ተነሱ። የሚመጣው መተታ ሰርቶም ቢሆን እኮ የእነሱን ይዞ ነው የሚገባው፣ መንፈሱ ሳይሆን አሁን መንፈሱ ጋ የምታያት ነጸብራቅ የነዛ የመቀኛዋን ስሜት ነው። አያችሁ። እና ጠጋ በል እስኪ ጠጋ በል ጠጋ በል ጠጋ በል ጠጋ በል ተወው። ችግር መጠቃት ነው ትላለች። ግን እኔ ደግሞ አልተውኳትማ፣ አልተውኳትማ በመጨረሻ በመጨረሻ ይዛ ነው

ለፍታ የምታደር ግን ተመቀኙባት። ያ እንኳን ምቀኝነት ያስነሳል። ያ እንኳን እንዴ አንተ ማናጀር ሆነ እንዴ አንቺ ጥሩ ስራ እየሰራሽ አንተ ነጋዴ ሆነ አንተ ራይማ ባይለኛው ነው የሚነሱት። ባይለኛው እኔ ምን ምቀኝ አለብኝ እንዳትሩ ይችያ ምን አላት? በቀንዶ መቶም ብታተርፍ ሁለት መቶ ብታተርፍ ነው ሌላ ነገር የተለየ ነገርም እሱም በቃ የቤቷ ይሁን ነገር ብትሞላ ነው አንተ እየሰራ ተውት፣ ስራውማ ተውት። እንዶ አንድ እስኪ እንዶ ግብስ ቀይራችሁ አዲስ ግብስ ቀይራችሁ ውጡ። ስንቱ ኖ በቃ ደሙ የሚፈላው ስንቱ ኖ በምቀኝነት የሚያያችሁ። ትልቁ እኮ እኛን የጣለን ነገር ምቀኝነታችን ነው። እዚህ ምቀኛንን፣ ስንወጣ ውጭ አገር ምቀኛንን። ምን ጉድ እንደሆነ አላቅም። ክርስቲያን እኮ ምቀኛ አይደለም። ክርስቲያን ደግ ነው። ክርስቲያን የገኘው የሚያስብ ነው። መልካም ነው። ግን እኛ ክርስትናን ስለማናውቅ መቃ ምቀኞች ነን፣ ቅናተኞች ነን። ሰው ሰርቶ እንዳይበላ፣ ሰው እንዳይንቀሳቀስ እንመቀኛል። ቅናት፣ መሳደብ፣ ስም ማጥፋት፣ ማማት፣ መተት ማድረግ፣ መክሰስ፣ እንዲህ ነው ስራችን። ብቻ በጣም የሚያሳዝ ነው። እሺ በቅድስ ስላሴ ስም በቅድስ ስላሴ ስም ከዛሬ ጀምሮ ከዛሬ ጀምሮ እግሯን እጇን እግሯን እጇን ወገቧን ወገቧን ፈትቻለሁ ፈትቻለሁ። ድግምቴ ድግምቴ ፈርሷል ፈርሷል። መተቴ መተት በቅድስ ስላሴ ስም በቅድስ ስላሴ ስም ተሽሯል ተሽሯል። በናዝሬቱ በናዝሬቱ በኢየሱስ ክርስቶስ በኢየሱስ ክርስቶስ ፈትቻታል። ፈትቻታል። ፍታ! አሁን እዚህ ስገድ፣ ገስላሴ ስገድ። ዙግና ስገድ። ተነሳ፣ ተነሳ! እየሰገድክ ነው የምትለው? ተነሳ፣ ተነሳ! ሙሉ ለሙሉ ቁም። በቅድስት ስላሴ ስም ስገድ፣ ፈትቻለሁ። አድገም ተነሳ። በቅድስ ስላሴ ስም ስገዳውንም ከዛሬ ጀምሮ ሰውነቷን አንፈትቻለሁ። ተነሳውንም ተነሳ ተነሳ። በቅድስ ስላሴ ስም እኔ ምቀኛ ስገድ ስገድ። እኔ ምቀኛ ምቀኝነቴ ተደምስሷል። በቅድስ ስላሴ ስም ስገድ። እግሯን ፈትቻለሁ። እጇን ፈትቻለሁ። በቅድስ ስላሴ ስም ወገሯን ፈትቻለሁ። ስገድ። በኢየሱስ ክርስቶስ ስም ድግምቴ ፈርሷል። ስገዳውን ስገድ። የስላሴ እሰግዳለሁ። አምላክ ፈጣሪ ስላሴ ብቻ ነው። ምቀኝነት ክፋት፣ ድግምት፣ መተት በስላሴ ይሻራል፣ ይደመሰሳል። ስገዳውን ስገድ። አሁን ብድግ በለና ቀጥለ፣ ተራመድ ተራመድ። ምቀኛ የደመሰሰ ስላሴ መስገን የታሰረ የሚፈታ ቅድስ ስላሴ የተመሰገነ ይሁን። አመስግኑ! እልልል ያሰሩትን የመፈታ ሲያሰሩትን የፈታ ምቀኛችንን የጣለ ሟርተኛውን የጣለ መተተኛውን የጣረ እግማኑ የጣለ ዛሩን የጣለ የዚህ ሁሉ አምላክ ንጉስ ሥላሴ ነው። ሥላሴ ተመሰገነ ይሁን። እሷ እንደ ተፈታች እናንተም እግዚአብሔር ይፍታችሁ። በየሆስፒታሉ የታሰሩትን ሥላሴ ይፍታ። በየቦታ የታሰሩትን ሥላሴ ይፍታ። አገራችን ሥላሴ ይፍታ። ኢትዮጵያን ሥላሴ ይፍታ። ኑራችንን ሥላሴ ይፍታ። ሟርተኛውን ይደምስ ስልን መተተኛውን ይደምስስልን ቅድስ ስላሴ ድግምቱን ሊደምስስልን፣ አመስግኑ እግዚአብሔርን። የምስኪኖች አምላክ፣ የዳዎች አምላክ፣ ምንም የማያውቁ የዋዎች አምላክ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ያያል፣ እግዚአብሔር ይመለከታል። ስላሴ መገፋታችንን፣ ስላሴ መጎሳቆላችንን፣ ስላሴ መታመማችንን ይመለከታል። ይፈታናል፣ ይፈውሰናል፣ ያድነናል። እግዚአብሔር የተመሰገነ ይሁን። ገና ብዙዎች ይፈታሉ። ስላሴን ያመነ ይፈታል። ስላሴን ያመነ ይድናል። እግዚአብሔርን ያመነ ነጻ ይወጣል። እግዚአብሔር ስሙ የተመሰገነ ይሁን። ተመከከው በቅድስ ስላሴ ስም ሁላችንም፣ ሁላችንም መተት መተት፣ ምቀኛ ወደ ሲኦል እንገባለን። በጌታችን በጌታችን ኢየሱስ ክርስቶስ ከዛሬ ጀምሮ ጤናዋን ለቀናል። ጤናዋን ለቀናል። ሕይወቷን ለቀናል። ለቅዱስ ድንግል ማርያም ስም ለቅዱስ ድንግል ማርያም ስም እኛ መተቶች እኛ መተቶች፣ እኛ ሟርት እኛ ሟርት፣ እኛ የስድብ መንፈስ እኛ የስድብ መንፈስ፣ እኛ የርግማን መንፈስ፣ እኛ የምቀኛ መንፈስ እኛ ምንቀኛ መንፈስ፣ ወደ እሱ እንገባለን። ከዛሬ ጀምሮ ከጤናው አለ በድሉ አለ በዘመኑ አለ። አንመጣ አንመጣ። እግዚአብሔር ይደምስሳችሁ። ውጣ ምቀኛ! እግዚአብሔር ይደምስሳችሁ። ሆነኝ ነው። አንድ አስራ አምስት ቀን ሆኖኛል። ትናንትና እዚህ ስትመጪ እንዴት ነው? ደረጃ የወረደች ሰው ነበረ ያወረደኝ ተሸክሞ፣ ጎንና ጎንን ይዘው ነበር ያወረዱኝ። ይዘውሽ አዝሎሽ ነች

ሰዎችን ወጣሽበት ደረጃ አሁን በእግሽ ተመላለሽበት። ስላሴ የተመሰገነ ይሁን። እዚህ መጥቶ ያልተፈወሰ እዚህ መጥቶ እንቆቅልሹ ያልተፈታ ማንም የለም። ክብረ ስላሴ ይሁን። የባረከን ስላሴ ነው፣ ያዳነን ስላሴ ነው፣ ንጉሳችን ስላሴ ነው። እግዚአብሔር የተመሰገነ ይሁን። ውጪበት እስኪ ውጪበት። ትናንት የውን ጊዜ በሸክም ሰው ተሸክሙኑ ይህን ያወረዳት ተሸክሙን ያመጧት የውን በራ እየተመላለሰችባ ነው። ይህን ያደረገ ስላሴ የተመሰገነ ይሁን። ይህን ማድረግ የሚችል ስላሴ ብቻ ነው። የተመሰገነ ይሁን። እንኳን ደስ አለሽ፣ እንኳን ደስ አለሽ። ምን ተሰማሽ እስኪ? በጣም ደስታ ተሰማኝ። ከምንም በላይ ድጋሜ እንደተወለድኩ ነው የምቆጥረው። ሰው ነው የሚያነሳኝ፣ ሰው ነው የምትለኝ። ሽንቴን ለመሽናት ስቃይ ነው። ክብር ለስላሴ ሶስት አሉኝ ሶስት አሉሽ አንቺ ነሽ የምታኖሪያቸው አዎ አባታቸው ፊልድ ነው ያለ እኔ ነኝ ያለሁላችሁ ልጆችም ተዘቃዩ እግዚአብሔር የተመሰገነ ምን መልእክት አለሽ ገዙ በጣም ነው የማመሰግናችሁ ለኔ እንደደረሰ ስላሴ ለናንተ የሚድረስ በረከቱ በቤታችሁ ይግባ እግዚአብሔር አምላክ መልካም ነው ተፈተ ስላሴ ለሁሉም ይድረስ። እኔ እንደተፈተው እናንተም ተፈቱ። ስላሴ ለእኔ ደርሷል፣ ለእናንተም ይድረስ። በደሙ ቋደሳጋችሁ እንኳን ደሳጋችሁ ማይ ወጣነሱ ታነሱ ማይ ታነሱ እንኳን ደሳጋችሁ። እግዚአብሔር ከእናንተ ጋር። እንኳን ደሳጋሽ ልጆችሽ በሰላም አሳድጊ። ስራሽ በደምብ ጠንክረሽ ስሪ። እሺ እሺ።